ጤና ይስጥልን የከበረ ሰላምታችን በመላ ለሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ይዘንላችሁ መጣን ከሀገር ቤት እስከ ባህር ማዶ ሁሉም መረጃዎች ተይዘዋል በሀገር ቤትም የወረዳለ በባህር ማዶ መረጃችንም የወረደ የእግር ኳስ ክለብ አለ ከሚወዳደሩበት ሊግ ላይ ለመሆኑ እሁዳችሁ ግን እንዴት አለፈ ከኦልድ ትራፎርድ እስከ ክራቨን ኮቴጅ ፉልሃም ከሊቨርፑል በርካታ ትዕይንቶችን የተመለከትባቸው ሁለት ስቴዲየሞች ነበሩ ኦልድ ትራፎርድ ሲቲ ከዩናይትድ ክራቨን ኮቴጅ ፉልሃም ከሊቨርፑል ቶትንሃምም ወራጁን ቡድን ወስኖታል ቸልሲ ምነጠብ ጥሏል በስፋተኛ መረጃዎቹን እናደርሳችሁ እናንተ ደግሞ በስፋት ላይ ካርጉን ከአገር ቤት እንጀምር አዲስ አበባ ዩኒቨርሲቲ ወደ ከፍተኛ ሊግ ባደገበት አመት ወደ ታችኛው ሊግ መውረዱ ዛሬ እርግጥ ሆኗል በኢትዮጵያ ከፍተኛ ሊግ ምድብ ለ ስር ተደልድሎ ሁለተኛ ዙር ጨዋታውን በአዲስ አበባ በበቂላ ስቴዲየም ያደረገው የአዲስ አበባ ዩኒቨርሲቲ ቀሪ የሶስት ሳምንት ጨዋታ እየቀሩት ከሊጉ መውረዱን ያረጋገጠ የምድቡ የመጀመሪያው ቡድን ሆኗል። ቡድኑ ባደረጋቸው 19 ጨዋታዎች 11 ነጥብ ብቻ በመሰብሰብ ወደ ሊግ አንድ የመውረዱ ነገር እርግጥ ሆኗል ማለት ነው። ስለዚህ አዲስ አበባ ዩኒቨርሲቲ ከከፍተኛ ሊግ ወደ ታችኛው ሊግ መውረዱ ተረጋግጧል የባርማዶ መረጃዎቻችን ይቀጥሉ አጠራጠር ያሉ መረጃዎችን እናስቀድም ኬቨን ደብሮይነ ከክርስቲያኖ ሮናልዶ ጋር መጫወት እፈልጋለሁ በእርግጠኝነት ብዙ አሲስት አደርግለትም ነበረ ብሏል በርካቶች አሁን የኬቨን ደብሮይነን ስም ከአልናስር ጋር እያያያዙት ይገኛሉ ከዚኛው የተጫዋቹም በአንድ ወቅት ከተነሳ ሀሳብ በኋላ በእርግጥ ሁለቱ አንድ ላይ ቢጫወቱ ሮናልዶ ለአንድ ሺህ ግቡ አይቀለውም ወይ የግል መልካታችሁን አጋሩን። የፍራንስ ሊግ ዋንጫው አብቅቶለታል። የፍራንስ ሊግ ሻምፒዮኑ ፓሪስ ሳን ዠርሜን እንደነበረ ነገር ናችሁ። ማርኪኒዮስ የ30 ዓመቱ ተከላካይ በፍራንስ ሊግ የመጀመሪያው ተጫዋች ሆኗል። አስር የፍራንስ ሊግ ዋንጫዎችን በማንሳት 203 ላይ ነበረ ፓሪስ ሳን ዠርሜንን የተቀላቀለው ይህ ብራዚላዊ ተከላካይ 450 ጨዋታዎችን ካደረገ በኋላ አስር የፍራንስ ሊግ ዋንጫዎችን ማሳካት ችሏል። እጅግ በጣም አስደናቂ የሚባል የእግር ኳስ ህይወትን ነው በፓሪስ ሰን ጀርሜን ቤት እያሳለፈ የሚገኘው። ሪያል ቤት ከባርሴሎና አቻ በተለያዩበት ጨዋታ ራፊኒያ ከዳኞቹ ጋር ከፍተኛ የሆነ ሰጣ ገባ ውስጥ ገብቶ ነበረ። በኋላም ላይ ገላጋይ ሆኖ የተከሰቱት ሃንሲ ፍሊክ ናቸው አሰልጣኙ። በነገራችን ላይ ውድ ቤተሰቦቻችን በኋላም ላይ ሃንሲ ፍሊክ ነገሩን ለማብረድ በሚዲያ ላይ ወጥተው ራፊን ይህ ከዳኞቹ ጋር ሳይሆን ጸቡ ከኔ ጋር ነበረ። የሰደበውም የተናገረውም የተቆጠውም ከኔ ጋር ነው። ስለዚህ ከማንም አካላት ጋር ንግግርም ጸቡ ውስጥ አልገባም ብለዋል። በቀጥታ በካሜራ እንደታየ ግን ከፍተኛ የሆነ ጸቡ ውስጥ ገብቶ የነበረው እሱ ከዳኛው ጋር ነው። ሃንሲ ፊልክ ሊከላከሉለት እየሞከሩ ነበረ። ጋዜጠኞች የላሊጋውን ፕሬዚዳንት ሃቪየር ቴቫዝን አስቁመው አንድ ጥያቄ ጠየቋቸው። ሪያል ማድሪድ አሰልጣኝ ካርሎ አንቾሎቲ ከዚህ በኋላ ከሰባ ሁለት ሰዓት ባነሰ ሰዓት ላሊጋው ተጫወቱ ካለን አንጫወትም ግልፁን ወቁት ማለታቸውን እንግዲህ አስመልክቶ ከጋዜጠኞች ጥያቄ የቀረበላቸው የላሊጋው ፕሬዝዳንት ሃቪየር ቴባዝ አትጠራጠሩ፣ እኛ ደግሞ ማድሬድ ጨዋታውን አልጫወቱም ሲል ሙሉ ነጥቡን ለተጋጣሚ ቡድን ምንም ሳናስቀር እንሰጣለን፣ ይህ ነው መፍትሄው ብለው አነጋጋሪ የሆነ ምላሽ ሰጥተውበታል። ሪያል ማድሪድን ካነሳን ዘንዳ ሪያል ማድሪድ ማክሰኞ ከአርሰናል ጋር ኤምሬትስ ስቴዲየም ተጉዞ በሚያደርገው ጨዋታ ላይ ስብስቡን ይፋ አድርጓል። በጉዳት ላይ የነበረው የቡድኑ ቁጥር አንድ ግብ ጠባቂ ቲቦት ኮርቷ ወደ ስብስቡ ሲመለስ፣ ሴባዮስ፣ ፌርላንድ ሜንዲ ና አንድሬ ሉኒን በጉዳት ምክንያት ከጨዋታ ውጭ ሆነዋል። ቹዋሚኒም በተመሳይ በቅጣት ምክንያት ከቡድን ስብስብ ውጭ እንዲደረግ ተደርጓል። ስለሆነም የተቀሩት ተጫዋቾች ግን ከጉዳት ነጻ ሆነው ወደ እንግሊዝ እንደሚበሩና ከአርሰናል ጋር በሚኖረው የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ላይ እንደሚሳተፉ ተረጋግጧል። በሪያል ማድሪድ በኩል ግን ሉካ ሞድሪችን በተመለከተ የካታር ክለብ ሉካ ሞድሪችን ለማስፈረም እጅግ በጣም ትልቅ የተባለ የዝውውር ሂሳብ አዘጋጅቷል። ሂሳቡ ይፋ እንዳልተደረገ የገለጸው ማርካ ነገር ግን የውስጥ ምንጮች እጅግ በጣም ከፍ ያለ ገንዘብና ምናልባትም ሉካ ሞድሪች እንዲያጤንበት የሚያስደርግ ትልቅ ገንዘብ ነው የቀረበለት የሚል መረጃን ይስወጥቷል። ለማንኛውም በቀጣይ ይፋዊ ጥያቄም ያቀርባሉ ተብሎ ነው የሚጠበቀው። አዲስ ነገር ካለ እናጋራችኋለን። የባየር ሞኒኩ ዳይሬክተር ማክስ ኤብርል ስለ ቶማስ ሙለር መልቀቅ አስመልክተው ከፋይናንሻል አንጻር ምንም ግንኙነት አልነበረውም። ውሳኔው ስፖርታዊ ጉዳይ ብቻ ነው። ስለዚህ የባየር ሞኒክ እናም የቶማስ ሙለር ጉዳይ ያበቃው የገንዘብ እጦት ገጥሞን ሳይሆን ስፖርታዊ ጉዳይ ነው ብለዋል። እዛው ጀርመን ቆይተን የጀርመን ቡንዱስሊጋው ክለብ ሴንት ፓውሊ የገንዘብ ችግሩን ለመቅረፍ የክለቡን መጫወቻ ስቴዲየም ለደጋፊዎች መሸጡ አነጋጋሪ ሆኗል። ክለቡ ስቴዲየሙን 27 ሚሊዮን ዩሮ መሸጡ ሲገለጽ፣ በግዢው 21 ሺህ የክለቡ ደጋፊዎች የአክሲዮን ድርሻ መግዛታቸው ተረጋግጧል። ክለቡ በቀጣይ ስቴዲየሙን ከደጋፊዎቹ እየተከራየ ጨዋታውን ያደርጋል ማለት ነው። ሴንት ፖውሊ በውድድር ዘመኑ 25 ነጥቦችን በመሰብሰብ ከወራጅ ቀጠናው በሶስት ነጥቦች ብቻ ርቆ ይገኛል። የሚወርድ ከሆነ ደግሞ ሌላ ትልቅ ኪሳራ ነው የሚገጥመው ለማንኛውም አነጋጋሪ ጉዳይ ነበረው ስቴዲየሙን ለደጋፊዎቻቸው መሸጣቸው። የቀድሞ የአርሰናልና የማንቸስተር ዩናይትድ የፊት መስመር አጥቂ ኔዘርላንዳዊ ሮቢን ቫን ፐርሲ በአዲሱ ቤቱ ፌኖርድ ማለት ነው ስራዎችን ከጀመረም አራት ጨዋታዎችን በኤር ዲቪዚዮ ሁለት ጨዋታዎችን በአውሮፓ ሻምፒዮንስ ሊግ አድርጎ ነበረ። በእርግጥ የአውሮፓ ሻምፒዮንስ ሊጉ ጨዋታ አልቀናውም፣ በኢንተር ተሸንፎ ከውድድሩ ውጪ ሆኗል። ከዛ በተረፈ ግን በኤር ዲቪዚዮ አራተኛ ተከታታይ ድሉን አስመዝግቧል። የሩቪን ቫምፐርሲ ቡድን ሩቪን ቫምፐርሲ የመጀመሪያ ጨዋታውን በኤር ዲቪዚ ስድስት ለሁለት በማሸነፍ ነበር የጀመረው። ሁለተኛ ጨዋታውን ሶስት ለሁለት ታሸነፈ። ከዛ አራት ለአንድ ኤዜድ ዳልካማርን ለተቀዳሚ በነበረ ጨዋታ ደግሞ አንድ ለባዶ ቡድኑን አሸንፏልና አራተኛ ተከታታይ ድሉ ላይ ይገኛል። ሩቪን ቫምፐርሲ በእግር ኳስ በርካታ ድሪብሎችን ሲያደርጉ ተጫዋቾች ያስመለክቱናል። ኔይማር ጁኒየር የቅርብ ጊዜ ትውስታችን ነው። ላሚን ያማልን መጥቀስ እንችላለን። እንደነ ሮናልዲንሆ ጋውቾ ያለ ተጫዋች ደግሞ በእግር ኳስ ፍጹም የተለየው አዝናኙ ተጫዋች ነበር ኳስ ላይ በሚያደርጋቸው እንቅስቃሴዎች። በቅርቡ በብራዚል ሊግ እየተጫወተ የሚገኘው ሜንፊስ ዴፓይ ኳሷ ላይ መቆሙ ከፍተኛ የሆነ ግርግር ማስነሳቱን እኛም ከአነጋጋሪ መረጃዎቻችን አካተን ነግረናችሁ ነበረ። የብራዚል እግር ኳስ ፌዴሬሽን ለሜንፊሽ ዴፓይ የሰጠው ማስጠንቀቂያ ደግሞ አሁን አነጋጋሪ ሆኗል። ዴፓይ በጨዋታ ወቅት ኳስ ላይ ከቆመ ከዚህ በኋላ ዳኞች በጥፋት ቆጥረው ቢጫ ካርድ እንዲሰጡ ታዘዋል። ስለዚህ ሜንፊሽ ዴፓይ ኳስ ላይ መቆም አይችልም ማለት ነው። ይህን ግን በአውሮፓ እግር ኳስ ሲወቱ ደግሞና ደጋግሞ ሲያስመለክተን እንደነበረ ይታወቃል። ለድብድብ መንስ የሆነው ነገር ከዚህ በኋላ በቢጫ ያስቀጣል ብለዋል የብራዚል እግር ኳስ ፌዴሬሽን። በርከት ያሉ ጨዋታዎችን ተመለከትን። ከስፔን ላሊጋ የመረጃዎቹን ስናጠናክር ሪያል ሶሴዳድ ላስ ፓለማስን ሶስት ለአንድ በሆነ ውጤት አሸንፏል። ኦያርዛባል እጅግ በጣም አስደናቂው ተጫዋች በአለፉት ጥቂት በሚባሉ ጨዋታዎች ላይ ይህ ተጫዋች ለብሔራዊ ቡድኑ ለስፔንም በኢንተርናሽናል ብሬክ ለሪያል ሶሴዳድም ደጋግሞ ግብ ያስቆጠረ አሁን ላይ አስደናቂ የሚባል ብቃት ላይ የሚገኝ ስፔናዊ ተጫዋች ነው። ይህ ተጫዋች በኢንተርናሽናል ብሬኩም ለስፔንም ግብ ሲያስቆጥር ተመልክተ ነው ነበረ። በጨዋታውም ላይ አስደናቂ ግብ አስመልክቶናል። በአጠቃላይ ከኦርዚያ ባል በተጨማሪ ጎሜዝና አሮምቢሩ ግቦቹን ማስቆጠር ችሏል። ሶስቱን ግቦች በፕሪሚየር ሊጉም በርከት ያሉ መርሃ ገብሮችን ተመልክተናል። በተወዳጅ የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐርስ የሳውዛምተንን ፍጻሜ ደምድሞታል ወይም ማረጋግጦታል ከፕሪሚየር ሊግ መሰናበትን። ሶስት ለአንድ በሆነ ውጤት ቶትናም ሆትስፐርስ ድል ሲያደርግ፣ ብሪያን ጆንሰን 13ኛና 42ኛው ደቂቃ እንደዚሁም ቴሌ 96ኛው ደቂቃ ላይ በፍጹም ቅጣት ምትገቡን ማስቆጠር ችሏል። ለቶትናም ፈርናንዴዝ የወረዱ ቀን ለሳውዛምተን ዘጠናኛው ደቂቃ ከሽንፈት ያልታደገች ግብ አስቆጠረ። ፖስቴኮግሉ ደግሞ ሐውልት ይገባቸዋል ያላቸው ቲም ሽሩድ ነው። የቀድሞው የሰሜን ለንደኑ ክለብ ቶትናም ሆትስፐርስ አሰልጣኝ የነበረው ቲም ሽሩድ ከፕሪምየር ሊጉ ይልቅ አሁን ትኩረት ማድረግ ያለበት ቡድኑ በኤሮፕ ሊግ ላይ ነው። ቶትናሃም ኤሮፕ ሊግን ማሸነፍ እንደሚችል አምናለ ያለው ቲም ሽሩድ አሸነፈ፣ ወደ ሻምፒዮንስ ሊግ መመለስ ይችላሉ። ይህም እውን ከሆነ ለአንጌል ፖስቴኮግሉ ሐውልት በለንደን ሊቆምላቸው ይገባል ብለዋል። ከጨዋታው በፊት ግን የሰሜን ለንደኑ ክለብ ቶትናህም ደጋፊዎች በስቴዲየሙ ዙሪያ ከፍተኛ የሆነ ተቃውሞን ሲያሰሙ ነበረ። ደጋፊዎቹ ከጨዋታ በፊት በመሰብሰብ እያሰሙ የሚገኙት የነበረው ተቃውሞ የክለቡ ባለቤቶች ላይ ያነጣጠረም ነበረ። የክለቡ ባለቤትና ሊቀመንበር ዳኒ ሌቪ ልቀቁ የሚሉ መፈክሮችም በስፋት ተይዞ ነበረ። ደጋፊዎቹ ከያዙት ተቃውሞ መፈክር መካከልም 16 ዓመት 16 አሰልጣኝ አንድ ዋንጫ፣ አሁን የለውጥ ሰዓት ነው። ስለዚህ ክለባችንን ለቃችሁ ሂዱ የሚሉ ባነሮች በትልቁ በቶትናም ሆትስፐር ስቴዲየም ዙሪያ በስፋት ተመለከት ናቸው። ሳውሳምፕተን በቶትናም መሸነፉን ተከትሎ ከእንግሊዝ ፕሪምየር ሊግ ወደ ሻምፒዮንሺፑ መውረዱ ተረጋግጧል። ሳውዛምፕተን ከቶትናም ጋር ያደረጉት ጨዋታ እንግዲህ 3 ለ1 መሸነፋቸው ፕላስ ወልቨስ ኤፕሲ ሽታ ሆነን ለተቀዳሚ ማሸነፉ ለመውረዱ ፍጥነት ምክንያት ነበሩ። በ10 ነጥብ የመጨረሻ ደረጃውን የያዘው ሳውዛምፕተን ከሊጉ በመውረድ በዘንድሮ 2425 ውድድር ዓመት የመጀመሪያ ሆኗል። በዚህ ብቻ አይደለም የመጀመሪያው ነው ውድ ቤተሰቦቻችን ሳውዛምፕተን በእንግሊዝ ፕሪሚየር ሊግ ታሪክ ቀሪ ሰባት ጨዋታ እየቀሩት ከፕሪሚየር ሊግ የወረደ በታሪክ የመጀመሪያው ቡድን ነው። ደርቢ ካውንቲ 6 ነጥብ እየቀረ ወርዷል። ሃደርስፊልድ ታውን፣ ኤፕሲች ታውን እንደዚሁም ደግሞ ሼፊልድ ዩናይትድ ከዚህ በፊት ስድስት ስድስት ጨዋታ እየቀረ ወርደው ነበረ። ሪከርዱ በነኚ አራት ክለቦች የተያዘውን ሪከርድ ሳውዝሃምተን የለም በብቻ ይሆንልኝ ያለ ይመስላል። ለማንኛውም ሰባት ጨዋታ እየቀረው ከእንግሊዝ ፕሪሚየር ሊግ የወረደ በታሪክ የመጀመሪያው ቡድን ሆኗል። በቀጣይነት እንግዲህ እሱን ተከትለው ይወርዳሉ ተብሎ ስጋት ላይ ያሉት ሌስተር ሲቲ እና ኤፕሲ ሽታውን ነው። ሌስተር ሲቲም በእርግጥ በሂሳባዊ ስሌት ነው እንጂ ፕሪሚየር ሊጉ ላይ ህልውን ነው ያለው። አሁን ባለው የፕሪሚየር ሊግ ወቅታዊ የክለቦች እንቅስቃሴ አንፃር ምንም የሚተርፍ አይነት ቡድን አይደለም። ቀጥሎም ኤፕሲ ሽታውን በሂሳባዊ ስሌት ያለ ቡድን እንጂ ከወልብስ ያለው የነጥብ ልዩነት 12 ነው። ውድ ቤተሰቦቻችን በእርግጥ ቀሪ ሰባት ጨዋታዎች ቢኖሩም ይህ ሰባት ጨዋታ 21 ነጥብ ያስገኛል። ለኤፕሲች 21 ነጥብ የሚያስገኙ ከሆነ ነጥቡን 41 ማድረስ ይችልና በሂሳባዊ ስሌት ደረጃውም ከዚህ ከፍ ሊል ይችላል። ግን አሁን ባለው ወቅታዊ ብቃት ኤፕሲችም ሌስተርም ተከትለው ሳውሳምተንን የሚወርዱ እንጂ የሚተርፍ አይነት እንቅስቃሴን እያሳዱ እያደለም። ብሬንትፎርድ ከቼልሲ ያደረጉትም ጨዋታ ያለምንም ግብ ዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። በጨዋታው ላይ ብዙ አነጋጋሪ ከነበሩ ነገሮች ውስጥ አንደኛው የቼልሲ የመጀመሪያው ቋሚ 11 ነበረ። በተለይም በተቀያሪ ወንበር ላይ በርካታ ተጫዋቾችን አስጀምረው ቢጀምሩም በኋላም ላይ ቀይረውን ቢያስገቧቸው ኤንዞ ማሬስካ ድል አላመጡም። በ2024 25 በፕሪሚየር ሊጉ በሜዳቸው ረዘም ላሉ ጨዋታ ድል ሳይቀናቸው የተጓዙ ቡድኖች ውስጥ ብሬንትፎርድ 7 ነበረ። ቼልሲ ለይሄን ሪካርዱን ይቀርፋል ቢባልም ካቸ የዘለለ ውጤት አላመጣም በተገላቢጦች ደግሞ በፕሪሚየር ሊጉ ከሜዳቸው ውጪ ወጥተው ረዘም ላለ ጊዜ ጨዋታ ድል ያልቀናው ቡድን ቼልሲ ነው ሰባት ጊዜ በዚህ ውድድር ዓመት ከሜዳ ወጡም ድል ያልቀናው ቡድን ነውና ቼልሲም ይሄንን ሰባት ቁጥሩን ሊያስተካክል የሚችልበት አጋጣሚ ነበረ ግን አልቀናውም ብሬንትፎርድም በሜዳው ስምንተኛ ጨዋታውን ሳያሸንፍ ቼልሲም ከሜዳ ውጪ ስምንተኛ ጨዋታውን ሳያሸንፍ ሪካርዱን ቀጥለውታል ቼልሲም ባለፉት ስምንት የፕሪምየር ሊግ ጨዋታ አንድም ጨዋታ ማሸነፍ አልቻለም። ኤቨርተን እንደዚሁ ፓላስና ከብሬንትፎርድ ዳቻ ሲለያይ በኤፕሲች በማንችስተር ሲቲ በብራይተን በቪላ እና በአርሰናል ደግሞ በፕሪምየር ሊጉ ሽንፈት ቀምሰዋል። እጅግ በጣም ከባድ ጉዞ ይመስላል። በተለይም ደግሞ ለአውሮፓ ሻምፒዮንስ ሊግ ለሚደረገው ተጋድሎ ይህ ጥሩ የሚባለ ውጤት አይደለም። በአጠቃላይ ያልተጠበቀው ፎርሜሽን ኩንኩን ቋሚ አድርጎ አስጀምሮም በፓለመር ቦታን ማዱኬን፣ እንደዚሁ ደግሞ ጀደን ሳንቾ እና ኬረን ዲሽብሪ ሀለን ነበረ ያስጀምረው በኋላም ላይ እሳቸው እንደ ማርክ ኩክሮ የለን ያለ ተጫዋች ከተጠባባቂ አስነሱ። ኮለ ፓልመር፣ ኒኮላስ ጃክሰን፣ ፔድሮ ኔቶ አራቱንም ቀይረው አስገቡ። እነኝን ኳ ከብቶችም ተጠባባቂ አድርገው መጀመራቸው ሲያስገርም ነበር። ቀይረውም ቢያስገቧቸው ግብል ይገኛል ቻለም ከጨዋታው ያልተጠበቀ ውጤት የተመዘገበው ክራቨን ኮቴጅ ላይ ነው። ሊቨርፑል ከአርሰናል ጋር ያለውን የነጥብ ልዩነት ወደ 14 ከፍ ማድረግ የሚችልበትን እድል ያልተጠቀመበት አጋጣሚ ተፈጥሯል። አሁን ያለው ነጥብ ልዩነት እዛው 11 ላይ እንዲቀረው ሆኗል። በክራቨን ኮቴጁ ጨዋታ ሊቨርፑል በአሌክሲስ ማካሊስተር ግብ ቀዳሚ ነበር። 14ኛው ደቂቃ በኋላም ላይ ግን በ14 ደቂቃ መልሰው ፈጣን ግቦች ናቸው በ14 ደቂቃ ሴሴኞል 23ተኛው ኢዩቢ 32ተኛው ሙኒዝ 37ተኛው ደቂቃ ግብ አስቆጠረው ሶስት ለአንድ እረፍት ተጠናቀቀ ከእረፍት መልስ ዲያስ 72ተኛው ደቂቃ ለሊቨርፑል ሁለተኛ ግብ ያስቆጠረም ተጨማሪ ግብ ግን ሊገኝ አልቻለም በርካታ ጥቃቅን ስህተቶች ሊቨርፑልን ዋጋ አስከፍለውታል በጨዋታው ለአብነት ያክል 32ተኛው ደቂቃ አሌክስ ኢዩቢ ያስቆጠራት ግብ 100 ፐርሰንት ጥፋቱን አንዲ ሮቤንሰር ሰርቷል የመጀመሪያው ጥፋቱ ኳሱን ለኢዩቢ በስተት ወደኋላ ሲመለስ ሰጠው ሁለተኛው ጥፋቱ ደግሞ ሊከላከል በሄደበት አጋጣሚ። በእርግጥ ይህ እንደ ጥፋት ላይቆጠር ይችላል፣ በመከላከል ሂደት ላይ ነው ኳሱ እሱን በመንካቱ ምክንያት ነበረ ግብ ጠባቂው እንዳያገኘው አቅጣጫ የቀየረችበትና አንዲ ሮበርትሰንም ጥሩ አልነበረም። ሊቨርፑል በእንግሊዝ ፕሪሚየር ሊግ ከአምስት ዓመት በኋላ ከረፍት በፊት ሶስት ግቦች ተቆጠሩበት። ለመጨረሻ ጊዜ ከረፍት በፊት ሶስት ግብ የተቆጠረበት በ2020 በአስቶን ቪላ 7 ለ2 በተሸነፉበት ጨዋታ ነበረ። አሁንም በፉልሃም ሲሸነፉ ከረፍት በፊት ሶስት ግብ ተቆጠረባቸው። በእንግሊዝ ፕሪሚየር ሊግ ዘንድሮ ሁለተኛ ሽንፈታቸውም ከሜዳቸው ውጪ የመጀመሪያ ሽንፈታቸውም ሆኖ ተመዝግቧል። ከኢንተርናሽናል ብሬክ በኋላ ሊቨርፑል ግን ትንሽ ቀዝቀዝ ያለው ቡድን ይመስላል። ሊቨርፑል በሁሉም ውድድሮች ካደረጓቸውም ያለፉት አራት ጨዋታ ሶስቱን ተሸንፈዋል። ሳላህም ባለፉት ሰባት ጨዋታ ከክፍት ጨዋታ ግብ ሊያስቆጥር ያልቻለበትም ሌላኛው ጨዋታ ሆኗል። ሊዊስ ዲያዝ ሊቨርፑልን ከተቀላቀለ ወዲሁም ለመጀመሪያ ጊዜ በአንድ የውድድር ዓመት አስር ግቦችን እንደዚሁ ማስቆጠር ችሏል። በአጠቃላዩ የጨዋታውን እንቅስቃሴ ከገመገም ነው ፉልሃም ከሊቨርፑል በስኳ ከቁጥራዊ መረጃ መሰረት ሶስት ለሁለት ፉልሃም በግብ ደረጃ ሊቆጠሩ በሚችሉ ግቦች ግን ሊቨርፑል አንድ ነጥብ አንድ ግብ ማግኘት ይችላል። ኦልሞስት ሁለት አገኘ እንደውም አልፎ ፉልሃም ግን ካስቆጠራቸው ግብ ውስጥ አንድ ግብ እንኳን ለግብነት የቀረበ ኳስ አልነበረም። ዜሮ ነጥብ ሰባት አምስት ነው የሞከሯቸው ኳሶች ግብ የመሆን ንጻሬ ነበራቸው። አልፈው ተርፈው ግን ሶስት ግብ አስቆጥሯል። በሙከራ ደረጃ ሊቨርፑል 14፣ ፉልሃም 12፣ ኢላማውን የጠበቀ ሁለቱም 6 6። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ሊቨርፑል 29 ኳስ ነካት፣ ፉልሃም 21። የኳስ ቁጥጥር ሊቨርፑል 62.3 በመቶ፣ ፉልሃም 37.7 በመቶ። የማዕዘን ምት ሁለቱም 4 4 ማግኘት ችሏል። ያልተጠበቀው ውጤት በኋላ በደረጃ ሰንጠረዡ ሊቨርፑል ከ31 ጨዋታ በኋላ 73 ነጥቦችን ይዞ አሁንም ፕሪሚየር ሊጉን ይመራል። አርሰናል በ11 ነጥብ ዝቅ ብሎ በ62 ነጥብ ሁለተኛ ነው። ይህ በሁለቱ ክለቦች መካከል ያለ የነጥብ ልዩነት 11 ብቻ ነው። ፕሪሚየር ሊጉ 7 ድፍን ጨዋታዎች ይቀሩታል። 21 ነጥብ ነው ውድ ቤተሰቦቻችን የሚቀረው ስለዚህ ሊቨርፑል ዋንጫውን ለማንሳት እንግዲህ በሁለቱ ክለቦች መካከል ያለውን የ11 ነጥብ ልዩነት በዚሁ ማስቀጠል አሊያም ደግሞ አርሰናል የሊቨርፑልን ነጥብ መጣል እየጠበቀ ጨዋታዎችን እያሸነፈ መቀጠል ይኖርበታል። መጨረሻውን ማየት ይኖርብናል። ግን አሁንም በርካቶች ሊቨርፑል በወቅታዊ አቋም በተለይም በቅርቡ ከፕሪሚየር ሊግ ብቻ ሳይሆን በብዙ ጨዋታዎች ላይ ነጥብ እየጣለ መሆኑን ተከትሎ በወቅታዊ አቋም ደካማ ቢሆንም ካለው ልምድ አንጻር ግን ዋንጫውን በቀላሉ አሳልፎ ላይሰጥ ይችላል። ማንቹሪያን ደርቢም ለመጀመሪያ ጊዜ ከአምስት ዓመት ወዲህ ያለ ግብ ተጠናቋል። በርካቶች በርካቶቹ ጨዋታውን በብዙ መንገድ የራሳቸውን ምልከታ አጋርተውበታል። በእርግጥ እናንተም የእናንተን አጋሩን ጨዋታው እንቅስቃሴው የፈዘዘ ነበር ወይንስ ጥሩ የሚባል ፉክክር ያያችሁበት፣ የግል ምልከታችሁን አጋሩኛ እንመለከታለን የሌጀንዶችን ሀሳብ። ዜሮ ለዜሮ በሆናቸው ውጤት ተጠናቋል። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በዚህ አመት ካደረጋቸው የደርሶ መልስ የሊግ ጨዋታ አራት ነጥቦችን ወስዶበታል ማለት ነው። በጨዋታው ብሩኖ ፈርናንዴስ እጅግ በጣም ልዩ ነበረ። የጨዋታውም ኮከብ ተብሎ የተመረጠው እሱ ነበረ። ማንቸስተር ሲቲ ነጥቡን 52፣ ማንቸስተር ዩናይትድ ነጥባቸውን 38 አደረሱ። ቀጣይ ሳምንት ቅዳሜ ማንቸስተር ሲቲ ከክሪስታል ፓላስ፣ እሁድ ኒካስል ዩናይትድ ከማንቸስተር ዩናይትድ የሚደረጉት ጨዋታዎች ደግሞ በፕሪምየር ሊጉ ሌሎች ተጠባቂ መርሃ ግብሮች ናቸው። በኦልትራፎርድ 0 ለ0 ሁለቱ ክለቦች ከተለያዩ በኋላ ከሁለት ሺህ ሃያ በኋላ ያለ ግብ የተጠናቀቀ የመጀመሪያው የማንቹሪያን ደርቢ ጨዋታ ሆኗል ማለት ነው። ባለፉት አምስት ዓመታት ውስጥ እንግዲህ ሁለቱ ክለቦች አቻ እንኳን ቢወጡ ቢያንስ ግብ የኖረበት ነበረ። በመጀመሪያው ጨዋታቸው ኢትሃድ ስቴዲየም ላይ ዩናይትድ ሁለት ለአንድ ጨዋታውን ሲያሸንፍ፣ በጨዋታው ለልዩነት ፈጣሪ የነበረው አማድ ዲያሎ ነበረ። አማድ ዲያሎ ካስታወሳችሁ፣ የመጀመሪያውን ግብ ብሩኖ ለዩናይትድ ሲያስቆጠር ጥፋት የተሰራበት እሱ ላይ ነበረ። ሁለተኛውን ግብ እሱ በአስደናቂ ሁኔታ አስቆጥሮት ነበረ። ግን ይሄ ወሳኝ ተጫዋች በዩናይትድ በኩል በጉዳት እንደሌለ ይታወቃል። ማንችስተር ዩናይትድ ከማንችስተር ሲቲ ያደረጉትን ጨዋታም ሮይ ኪን በመጀመሪያው አጋማሽ የተመለከትነው እንቅስቃሴ የወዳጅነት ደርቢ ይመስል ነበረ፣ ሁለት በጣም ሚዋደዱ ጓደኞች ሲጫወቱ እንጂ ጨዋታውን ለማሸነፍ በሁለቱ መካከል የተለየ ነገር አላየውበትም ብሎ ጨዋታ የወዳጅነት ይመስል ነበር ብሏል። በሁለቱ ክለቦች መካከል ዩናይትድ ሶስት ቢጫ ካርዶችን ዲያጎ ዳሎ፣ መሰን ማውንት ና ሌኔሮ፣ በማንቸስተር ሲቲ በኩል ሩበን ዲያዝ ና በርናንዶ ሲልቫ ተመልክተዋል። በጨዋታው ላይም የማንቸስተር ሲቲ የኳስ ቁጥጥር የበላይነት እንደነበረ ሆኖ ማለት ነው በአጠቃላይ ማይሰር ሲቲ 60 በመቶ ኳሱን ተቆጣጥሯል። ዩናይትድ 40 በመቶ። ዩናይትድ አምስት ማዕዘን ምት ሲያገኝ ማይሰር ሲቲ ሶስት ብቻ ነው ያገኘው። በሙከራ ደረጃም ማይሰር ሲቲ ስምንት ሞክረዋል፣ ዩናይትድ ሰባት ሞክረዋል። ኢላማውን በጠበቀ ሙከራ ከተመለከት ነው ደግሞ ማይሰር ዩናይትድ ሁለት እንደዚሁ ማይሰር ሲቲ አምስት ሞክረዋል። በአጠቃላይ ጨዋታው ላይ ነበሩ የተወሰኑ የግብ ማዳን እንቅስቃሴዎችን ካየን ማይሰር ዩናይትድ ግብ ጠባቂ ስድስት አድኗል። እንደዚሁ የማይሰር ሲቲ ግብ ጠባቂ ሁለት። በጥፋት ደረጃ ዩናይትድ 13 ጥፋት ፈጽሟል፣ ሲቲ 9። ቢጫ ካርድ ዩናይትድ 3፣ ሲቲ 2። በግብ ደረጃም ሁለቱም ግብ አላስቆጠሩም። በቀይ ካርድም ደረጃ በሁለቱም በኩል ቀይ ካርድ አልተመዘዘም። በአጠቃላይ ውጤቱን ተከትሎ ማይሰር ሲቲ ነጥቡን 52 ብቻ ነው ማድረስ እየቻለው በቼልሲ ነጥብ መጣል ምክንያት ወደ አራተኝነት መምጣት ይችል ነበረ። ቼልሲ ቀድሞ ስለተጫወተ ሲቲ ያንን አላደረገም። ማይሰር ዩናይትድም ቢያሸንፍ ኖሮ ነጥቡን ቢያንስ አርባ ማድረስ ይችል ነበረም። ያው የደረጃ ሰንጠረዥ ላይ ለውጥ ባያመጣለትም፣ በቀጣይ ግን ቢያንስ ከቶፕቴን በታች አሊያም ደግሞ በማንቸስተር ዩናይትድ ታሪክ መጥፎን የውድድር ዓመት ደረጃ ሰንጠረዥ ዞላ ለማጠናቀቅ የሚጠቅመው ነበረ። ለዩናይትድ በዚህ ውድድር ዓመት የአውሮፓን ትኬት ተመቁረጥ በዚኛው መንገድ በጣም አስቸጋሪ ነው። ምናልባት ኤሮፕ ሊጉ ለዩናይትድ ከዚኛው ከፕሪሚየር ሊግ ጨዋታ በጣም የተሻለ ነበረ። በደርቢው ጨዋታ ላይ እንደ ካዜሜሮም ያለ ተጫዋች እጅግ በጣም አስደናቂ ብቃቱን አሳይቷል። በማንቹሪያን ደርቢ አስራ አንድ የተሳኩት ታክሎችን አድርጓል። ምናልባት ዩናይትዶች አንድ ጊዜ ቆም ብለው እንዲያስቡበት ያደረገ እንቅስቃሴን ነበረ በጨዋታው ላይ ያስመለከተነ ካዜሜሮም ባጠቃላይ፣ ማንቹሪያን ደርቢ ከአምስት ዓመት በኋላ ለመጀመሪያ ጊዜ ያለ ግብ የተጠናቀቀበት ነበረ። እናንተ ውድ አድማጮቻችን ግን ጨዋታውን እንዴት አያችሁት? የግል ምልከታችሁን አጋሩን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ሀሳባቸውን አጋርተዋል በጋዜጣዊ መግለጫ በተለይም ከዙር ጋር በተያዘ። ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ትልቅ ተጫዋች እንደሚያስፈርም አሰልጣኙ አረጋግጧል። በሚቀጥለው ክረምት ትልቅ ተጫዋች ማስፈረም አለብን ሲሉም አሰልጣኙ በሰጡት አስተያየት ሲያረጋግጡ ይህ ስል ግን ከሪያል ማድሪድ እናስፈረማለን ወይም ውድ ተጫዋች እንመለከታለን ማለት አይደለም ብሏል። ሰሞኑን ከፍሬድሪኮ ቫልቬርዴ ጋር ስሙ የማንቸስተር ዩናይትድ በስፋት እያያዝ እንደነበረ ሰምተናል። እናም እሳቸው ትልቅ ተጫዋች እናመጣለን ብላችሁም ነገር ግን ከሪያል ማድሪድ ወይም ትልቅ ኮከብ ተጫዋች እንዳትጠብቁ እያሉ ይገኛሉ። ማንችስተር ዩናይትድ ግን ቀጣይ ክረምት ላይ ዝውውር ከማድረጉ በፊት ከክለቡ መሰናበት ያለባቸው ተጫዋቾች እንዳሉ ይታወቃል። አንድም ለቡድኑን በረጅም ጊዜ ግልጋሎት የማይሰጡ ሁለትም ከወጪና ገቢ ጋር በተያዘው ዩናይትድ ሬን ለማስተካከል ከዋክብቶችን ይለቃል። ምናልባት ለሚለቃቸው እንደ አንቶኒ ማርከስ፣ ራሽፎርድ፣ ካዘሜሮ የረክሰላሉ ኮከቦቹ። ወሳኝ ተጫዋቾችን ማምጣቱን ግን እሳቸው አረጋግጠዋል። ዝነኛው የስፓኒሽ ስፖርት ጋዜጠኛ ጉልሜ ባሉጋ ስለ አንድሪያ ቤርታ ሀሳቡን አጋርተዋል። አትጠራጠሩ፣ አርሰናል በዚህ ሰው ይሳካለታል። የሚገርም ተደራዳሪ ነው። ቢዝነስን በምርጥ ሁኔታ ያውቀዋል። በእርግጠኝነት አርሰናሎች ከሚፈልጉት የዝውር ፖሊሲ ጋር የሚጣጣም ሰው ነውና እና ይህ ሰው አርሰናልን በብዙ ይለውጠዋል ብለዋል። ማይክል አርቴታም የክረምት የዝውር መስኮት ለእኛ ትልቅ ዝውር መስኮት እንደሚሆን ተስፋ አደርጋለው እናም በጣም ጓግተናል ብለዋል አሰልጣኝ ማይክል አርቴታ። አርሰናል የብላክበርኑን እንግሊዛዊ ወጣት አጥቂ ሃርቪ ሂግሰን ለማስፈረምም ስራዎችን እየሰራ ይገኛል። መድፈኞቹ ይህን የ16 ዓመት ተጫዋች ላይ ትኩረት ካደረጉ ሰንበት በት ብለዋል። በቀጣይ ሳምንት እንቅስቃሴዎችንም ለማድረግ እቅድ ይዟን የተባለው ተጫዋቹንም ለአካዳሚው ቡድን ለማስፈረም ነው፣ እስከዚህ ሰዓት ድረስ እቅድ ተይዞ ያለው። አካዳሚውን ካነሳን ግን ማክስ ዶማን በታዳጊዎች ጨዋታ ለአርሰናል ሀትሪክ መስራት ችሏል። በዚህ ሳምንት የቡድኑ አምበል ነው። ገና ወጣት ተጫዋች ነው። ለእንግሊዝ ብሔራዊ ቡድንም ለወጣት ቡድኑ ተሳትፏል። ማይክል አርቴታ ያለምንም ጥርጥር ቀጣይ የውድድር ዓመት የዋናው ቡድን አካል ያደርጉታል ተብሎ ይጠበቃል። በዚህ ሳምንት ኤቨርተን ከአርሰናል በርካታ ድራማ ያየንበት ጨዋታ ነበረ። የተወሰኑትን ብቻ መርጠን እናደርሳችሁ። ኤፕሪል 5 1905 ኤቨርተን ከአርሰናል የመጀመሪያ ጨዋታ ጉዲሰን ፓርክ ላይ ያደረጉ ከአንድ መቶ ሀያ ዓመት በኋላ ነበረ ኤቨርተን ከአርሰናል የመጨረሻ ጨዋታቸውን ጉዲሰን ፓርክ ላይ ማድረግ የቻሉት። ኤቨርተኖችም ለመቶ ሀያ ዓመት ጊዜው ለነበሩን ፍልሜዎች ሁሉ እጅግ በጣም እናመሰግናለን በሚል ለአርሰናልም ስጦታ አበርክተዋል። በማህበራዊ ትስስር ገጻቸውም ላይ መልእክቱን አጋርተውታል። ጨዋታው ላይ ለየት ያለው ጉዳይ ግን የጨዋታውም አልቢተር የነበሩት ዳረን ኢንግላንድ ውሳኔ ነው። ፍጹም ቅጣት ምቱ ያውም ባርሰናል ደጋፊዎችና አሰልጣኝ ማይክል አርቴታ ጭምር ተቀባይነት ያልነበረው እንዲሁም ደጋፊዎች እግር ኳስ የንክኪ ጉዳይ ነው እያሉም በርካቶች ሲቃውሙት ነበረ። ከዚያ የዘለለው ነገር ግን ዳኛው የአፍሪካ ዋንጫን ወደኋላ መለስ ብለን እንድናስታውስ አድርገውናል። ዳኛው እንግዲህ ፊሽካ ነፍተው ጨዋታው ተጠናቋል ቢሉም የኤቨርተን ተጫዋቾች ግን ተከራክረው ሰዓት አሳይተው ጨዋታው መልሶ እንዲቀጥል አድርገዋል። ብዙዎች እኚህ ዳኛ በአፍሪካ ዋንጫ ላይም ከቱኒዚያና ከማሊ ጨዋታ ጋር በተያዘ ዳኛው አምስት ደቂቃ ሲቀር ፊሽካ ነፍተው እንደነበረ ይታወሳልና ከአፍሪካ የዳኛ ጋር እያነጻጸሯቸው ይገኛሉ። ዳረን ኢንግላንድ ጨዋታ ሳያልቅ አልቋል ብለው ማቋረጣቸው፣ ዳኝነትን ካነሳን የፊታችን ማክሰኞ አርሰናልና ሪያል ማድሪድ መካከል የሚደረገውም የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የሚመሩት አልቤት ሪፋ ተደርገዋል። ኤምሬስ ስቴዲየም የሚደረገውን ተጠባቂ ጨዋታ ቦስኒያ ዳኛ ኢርፋን ፔሌቶም በመሃል ሜዳ ዳኝነት እንዲመሩት ተመርጠዋል። ዋና ዳኛው ከዚህ በፊት አንድ ጊዜ የሪያል ማድሪድን ጨዋታ ሲመሩ ጨዋታውን ሎስ ብላንኮች በአሸናፊነት አጠናቋል። ዋና ዳኛው ከዚህ በፊት ትልቅ ጨዋታ የመምራት ልምድ እንደሌላቸው ሲጠቆም፣ አርሰናልስ አንድ ጊዜ ሪያል ማድሪድን መርተው ሪያል ማድሪድ ያሸነፈባቸው አልቢተር ፊት አርሰናልስ እንዴት ይወጣዋል የሚለው ይጠበቃል። ለአርሰናል ደጋፊዎች ግን ስጋት የሚሆነው እንደ ሪያል ማድሪድ ያለ ቡድን በቶሎ መሸነፉ የሚረጋገጥ አይነት ቡድን አይደለም። ላብነት ያክል በመልስ ጨዋታ ስላለው የኤምሬቱ ጨዋታ ብቻ ለአርሰናል ዋስትና ላይሰጥ ይችላል። ላብነት ያክል ሌላ ማስረጃ እንስጣችሁ፣ ሪያል ማድሪድ አንዳንድ ጊዜ ጨዋታዎችን እስከ ፍጹም ቅጣት ምት ይወስዳችኋል። አሁን ለአርሰናሎች ስጋት የሆነው ታዲያ የራያ የወቅታዊ ከፍጹም ቅጣት ምት ጋር በተያያዘ ያለ ትልቅ ችግር ነው። ለአብነት ያክል በጨዋታ ላይ ለኤቨርተን ግብ ሲቆጠር በመለያ ምት ነበር የተቆጠረው። በጨዋታው ላይና ገና ፍጹም ቅጣት ምቱ ሳይመታ ወደቀ ዴቪድ ሪያ። ይህ ብቻ አይደለም፣ የዴቪድ ሪያ የመለያ ምት በማንቸስተር ዩናይትድ ጨዋታ ላይ አንድም ፍጹም ቅጣት ምት ማዳን አልቻለም ነበረ በኤፌ ካፑ ካስታወሳችሁ፣ ሲሰናበቱ። ከዛ በተጨማሪ ሌሎችም ጨዋታዎች ማንሳት እንችላለናል። አርሰናል በመለያ ምት ባሸነፈባቸውም ጨዋታዎች ግብ ጠባቂው ጥሩ አይደለም በቅርብ ዓመታት ውስጥ በተለይም በዚህ ውድድር ዓመት እንዳጠቃላይ ዴቪድ ሪያ ከፍጹም ቅጣት ምት ጋር በተያዘ በተለይም ቀድሞ የሚወድቅባቸው መንገዶችና እንዲሁ ፍጹም ቅጣት ምቶችን በጨዋታ ላይና በመለያ ምት ተሳት የማዳን ጻሪ በጣም ዝቅ ያለ ነው። ምናልባት ሪያል ማድሪድ እንግዲህ ከየትኛውም ቡድን በበለጠ በሻምፒዮንስ ሊግ በመለያ ምት ተጫዋቶችን ወስዶ የማሸነፍ ልምድ አለውና ለአርሰናል የዴቪድ ሪያ ወቅታዊ ብቃት አሳሳቢ ነው ተብሏል። ካርሎ አንቾሎቲ ከቫሌንሺያ ጋር ይዘውት የገቡትን አይነት ጨዋታ ስልት ቤምርስ ጨዋታ ላይ አንጠቀመውም ብለዋል። ነገርየውም እንግዲህ አሰልጣኝ ይሄንን ያሉት አርሰናል ከሚጫወትበት የእግር ኳስ ፍልስፍና አንጻር ለእኛ ነገሩን ከበድ ሊያረገው ይችላልና እጅግ በጣም የተለየ አጨዋወት አቀራረብን ይዘን ለጨዋታው እንመጣለን ብለዋል። ቃል ስፖርት ዩቲዩብ ቻናል፣ ኦልድ ትራፎርድ ማንቸስተር ዩናይትድ ከማንችስተር ሲቲ፣ ክራቨን ኮቴጅ ፉልሃም ከሊቨርፑል፣ እንዲሁም ጌት ኮሚኒቲ ስቴዲየም ብሬንትፎርድ ከቼልሲ እነዚሁም ቶትናሞት ስፐርስ ከሳውዛምተን ያደረጉትን ጨዋታ ጨምረን በፕሪሚየር ሊጉ እንደ አርሰናል ያሉ ቡድኖችን ደግሞ ወቅታዊ መረጃም ጨምረን ጨማምረን አደረስናችሁ። ከወደዳችሁን ላይክ አርጉ፣ አበረታቱን። ሀሳብ አስተያየታችሁን ስላጋራችሁን ከልብ ከልብ አመስግነን፣ በማለዴ ስፖርት የመረጃ ክፍለ ጊዜያችን እንገናኝ። መልካም ጊዜ።